በሩታ የትናንትና በሰራቸው ቪዲዮ ማለት ነው። ቤተሰብ በጣም ብዙዎቻችሁ ቅር እያላችሁ ና እና ሩታን ስትዘቀዘቁ ነበረ ማለት ነው። የሩታንም ቤተሰቦች በቃ የተለያየ ሰዎች እየዘቀዘቃችው ነበር። በነገራችን ላይ ፈቶ መዘቅዘቅ ምንም አይደለም። ምክንያቱም እስከዛሬ እየተዘቀዘቀችም እየተሰደበችም ነበር ምንም ነገር አልሆነችም ልጅቷ ማለት ነው። እናንተ መጀመሪያ ወይም ቪዲዮ እስከ መጨረሻ ማየት አለባችሁ ወይም ደግሞ ከመዘቅዘቅ ከመጥፎ ነገር ብትርቁ በጣም ደስ ይለኛል ማለት ነው። በረሞዳን ደግሞ ወንጀል ባትገቡ መልካም ይመስለኛል። ምክንያቱም ሩታ ትላንትና በሰራችሁ ነገር አብርሽን የተሰማ ስሜት ለመናገር ነበረ ለዛው ነገር እኔ ያለችው ነገር በደንብ ከሰማችሁ ይሄ ነገር ጥሩ ነገር ብዬ አምኜበት አይደለም፣ ነገር ግን ውስጤ እንደተሰበረ ውስጤ እንደተጎዳ ውስጤ በአብርሽ እንዴት እንደከፋኝ እሱም ሊከፋው ለማየት ነው ይህንን ነገር ያደረኩት፣ እና ከዛሬም ጀምሮ ደግሞ በዚህ ነገር ቆም ያለው ብላ መአ ተናግራለች። በዛ ላይ ደግሞ ይቅርታ ጠይቃለች ማለት ነው። በነገራችን ላይ ማለት ነው ሩታ ብዘቀዝቋትም ብሰድቧትም የፈለገም ነገር ብታረጓት ያው ያው ሩታ ናት። ምንም የሚቀየርባትም የሚለወጥባትም ነገር የለም ማለት ነው። እውነት አንዳንዴ ማለት ነው ለእውነት ነገር ብትቆመው ብቻ አንድ ሰው ጣልተነዋል ወይም ደግሞ ደብሮናል። በቃ እሷን ከሚዲያ ማየት የለብንም ከሚዲያ መራቅ አለባት መጥፋት አለባት፣ ወይም ደግሞ ከአብርሽ ህይወት መውጣት አለባት ብላችሁ አንዳንድ የምታረጉት ነገር በጣም የከፋ ነገር ነው። እውነት አሰላሙ አሊኩም ወራህመቱላ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለው። በያላችሁበት ሰላማችሁ በዘዘት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰቡ ነው እና ምን አለመሰላችሁ እዚህ ጋር ማለት አብርሽና ሩታ አልተለያዩም። ሲቀጥልም ደግሞ ቢለያዩም አንድ ሰው ባጠፋው ነገር በእውነተኛው ነገር መቆም ነበረባችሁ። ዛሬ ሩታ በአብርሽ ላይ እንደዚህ ስላረገች እሱ ሲያረግ ዝም ብላችሁ ማለት ነው። እሱ ሌላ ነገር ሲፈጽም በቃ በአብርሽ የማናየው ነገር እውነት ከዚህ በፊት ከድሮ ጀምረን የምንከታተለው አብርሽ ማያሳየን ነገር እያሳየን በቃ ትምህርት ማንወስድበት ነገር እየሰራ እያለ ዝም ብላችሁ እያያችሁ ጀግና፣ አንበሳ፣ ይድበት ጎበዝ፣ ጠንካራ፣ በርታ እያላችሁ ትኖራችሁ። ዛሬ ግን እሷ የተሰማትን ነገር ስትናገር እናንተ እሷ ለመዘቅዘቅ ወይም እሷን ለመሳደብ ብትሄዱ ይሄ አልተለመደም። ከድሮም ይሄው አንድ አመት ከአምስት ወር ሆኗታል እንደዚህ ነገር ስታደረጉ እንደነበረ ማለት ነው። ግን ሰው ማለት በጣም ይገርማል ከእኔም ጭምር ማለት ነው። ምክንያቱም በመጀመሪያ ደረጃ ትላንትና እንደ ሩታ አብርሽን እንደዚህ ብታረጉት፣ እንደዚህ ብትቆጡት፣ ለምን እንደዚህ ነገር ታደርጋለህ በአንተ አያምርብህም፣ ያስጠላብሃል፣ ይደብርብሃል ብትሉት ነገሩ ሁሉ እስካሁን አይደርስም ነበር ለምን በእሳቱ ያልሆነ ቦታ ሲገባ ጀግና ነህ፣ አንበሳ ነህ፣ በርታበት፣ ጠንክርበት ሩታ ያንት አይደለችም በቃ ብዙ ነገር እያላችሁ ነበር። ታውቃላችሁ አብርሽ ሩታን ባይፈልጋት ባይወዳት፣ ለእሷ ቦታ ባይኖረው እስካሁን እንደዚህ አይሆንም። ምክንያቱም ሩታም እንደዚህ ስትገፋው፣ እንደዚህ ነገር ስትፈትነው አይ በቃ አይሆንም ብሎ ቆርጦ ይሄድ ነበር እና ግን አብርሽ ለሩታ አሁንም ቢሆን ነገም ቢሆን ቦታ እንዳለው ነው ሚያሳየው። እንደውም በነበረበት በፊት በነበረበት ነገር በሚያረጋቸው ነገሮች ቦታ አይገኝም በቃ ወደ ራሱ እየተመለሰ ነው። ሩታን እየለመነ ነው የሚገኘው ማለት ነው። ግን ሩታ ደግሞ ያንንም ጠልታ ወደው አይደለም። አንዳንዴ እውነቴ ነው ሙላችሁ፣ በራሳችሁ ሲሆን ትረዱታላችሁ። በራሳችሁ ስሜቱ ሲሆን ማለት ነው ሊገባችሁ ይችላል ማለት ነው። ግን በዚሁ አጋጣሚ እኔ የምለው ማለት ነው፣ የእናትን ፈቶ የምትዘቀዘቁ የአባትን ፈቶ የምትዘቀዘቁ የምትሳደቡ ልጆች እኔ እንጃ በጣም አላህ ሄዲያ ይስጣችሁ ማለት ነው ከኔም ጭምር ማለት ነው። ግን ሆነም ቀረም አብርሽና ሩታ መቼም አይለያዩም። በነገራችን ላይ እኛ ከዚህ በፊት ለአብርሽ ያስጠላል ይደብራል፣ አብርሽ አንተ እኮ እንደዛ ልጅ አይደለህም፣ የጨዋ ልጅ ነህ፣ ጨዋ ልጅ ወልዶ ያሳደገህ ነው፣ እንደዚህ ነገር ለምን ትሰራለህ ብለን በወንድምነት እንኳን ስንመክረው እኛን ምትሉን ምትሰድቡን ነገር ነበረ ማለት ነው። እኔ ማታ ያንን ነገር ገረመኝ ማለት ነው። ገና ተገልብጣችሁ አብርሽን ትሰድባላችሁ፣ አብርሽን ትቆጣላችሁ፣ አብርሽን ትዘቀዝቃላችሁ። ትንሽ ቀን ቆዩ። ይሄንም ለማየት ያብቃችሁ ማለት ነው። በሩታ ብቻ አይደለም ግን፣ መጀመሪያ እኛ ተመልካች መሆን አድናቂ ሆነ ከመጀመሪያ ጀምሮ አብርሽን ብንመልስ ሩታም ይሄንን ቦታ አትገባም ነበር። ግን ጥፋቱ የእናንተ ነው እንጂ የአብርሽና የሩታ አይደለም። ምክንያቱም ዝሙት እየሰሩ መጥፎ ነገር እየሰሩ የማየውን ነገር እያስተማሩን ጀግና አንበሳዎች እያለን ይህንን ደረጃ ደርሰን አሁን ዛሬ ሩታ በሰራችው ነገር ሩታ ለዚህ ነገር በቃ ተበቅ እያለሁ ከአሁን ወዲህ በቃኝ ባለችው እሷን ለመዘቅዘቅ የምትሩጡ ሰዎች በጣም ነው የገረማችሁኝ ማለት ነው። ምክንያቱም እሷን ዘቅዝቋት፣ ስደቧት፣ ምንም ነገር አድርጓት እሷ ያው ያው ናት። ምንም የሚለወጥም የሚቀይራትም ነገር የለም። እና ብቻ በጣም ነው የምትገርሙት ማለት ነው። በተለይም ደግሞ ሴት ልጅ ሆናችሁ በሴት ልጅ ላይ የምትበድሉት የምትሳደቡት የምታረጉት ነገር አስታፍራላ ወላ፣ በጣም ነው የሚገርመው ማለት ነው። እኔ ራሴ ራስነቴን ጣልቼዋለሁ ብላችሁ አታምኑ ማለት ነው። ምክንያቱም እናንተ በሮተ ቦታ ሆናችሁ ምን አይነት ስሜት ይሰማችሁ ነበር? ወይስ ደግሞ በቃ እሱ ብቻ እንዲያረግ እሱ እንዲበድላት አብርሽ እንዲያስከፋት፣ አብርሽ በድሏት እሷ ሁሉም ነገር እንድትችል፣ በቃ ሁሉም ነገር እንድታልፍ ነው የምትፈልጉት ማለት ነው። ያን ደግሞ አይሆንማ። ምክንያቱም ሰው እኮ ብዙ ነገር ያልፋል ያሳልፋል። ከአንድም ጥፋት ሁለት ጥፋት ሲደገም፣ ከሶስትም አራት ጥፋት ሲደገም ደግሞ በጣም ይደብራል። እውነት እስኪ እናንተ ቆመ ብላችሁ ይዩት ማለት ነው። ለማንኛውም ውድ ቤተሰብ ሰዎች የነበረን ቆይታ ይህንን ስለነበር በቀጣይ እስከምን ገና